በርሳችን እንዋደድ። ፍቅር የሌለው እግዚአብሔር አያውቅም! እግዚአብሔር ፍቅር ነው። በዚህ የእግዚአብሔር ፍቅር በእኛ ዘንድ ተገለጠ። በእርሱ በኩል በሕይወት እንኖር ዘንድ እግዚአብሔር አንድ ልጅ ወደ ዓለም ልኮታል። ፍቅር እንደዚህ ነው እግዚአብሔር እርሱ ራሱ እንደወደደ ስለ ኃጢአታችንም ማስተሳሪያ ይሆን ዘንድ ልጁን እንደላከ፣ እንጂ እኛ እግዚአብሔር እንደወደድ ነው አይደለም። እኛ እግዚአብሔር እንደወደድ ነው አይደለም። ምክንያቱም አልወደድ ነው። እግዚአብሔር እንዲህ አድርጎ ከወደደን እኛ ደግሞ እርስ በርሳችን ልንዋደድ ይገባናል። እግዚአብሔርን ማንም ከቶ አላየው፤ እርስ በርሳችን ብንዋደድ እግዚአብሔር በእኛ ይኖራል፣ ፍቅሩም በእኛ ፍጹም ሆኖ ሆኗል። ርዕሱ በፍቅሩ መኖር ወይም በፍቅሬ ኖሮ የምን ነው። በፍቅሩ መኖር ወይም በፍቅሬ ኖሮ ዮሐንስ መልእክት አንደኛ ዮሐንስ መልእክት ምዕራፍ አራት ከቁጥር ሰባት ላይ ያለው ነው ያነበብኩት። በዚህ ስፍራ የሰውና የእግዚአብሔርን ፍቅር ነው የሚያሳየው፣ እግዚአብሔርን እንዴት እንደወደደ ሰው ደግሞ እንዴት ምላሽ እንዳለው የሰውና የእግዚአብሔር ፍቅር ምዕራፍ አንድ ከቁጥር 15 ስታዩ፣ ራሱ ዓለምንና በዓለም ያለውን አትውደዱ እያለ ስናገር ምክንያቱም በዓለም ላይ ስላላችሁ ለማለት ነው። በዓለም ላይ ስላላችሁ ዓለም እንዳያወናብዳችሁ በዓለም የምታይ ነገር ከኔ በልጦ እንዳይገኝ የኔን ፍቅር እኔ ፍቅር ሆኜ በአንተ ያደርጉትን እንዳያወጣ በአለም እንድትኖርን አለምንና በአለም ላይ ያለውን አትውደድ ይላል በመጽሐፍ ቅዱስ ውስጥ አራት የፍቅር አይነቶች አሉ አራት የፍቅር አይነቶች አሉ ኢሮስ ፊሊያ አጋፔ ና ፊላ ኢሮስ የወንድና የሴት የጋብቻ ግንኙነትን ያሳያል። ፊሊያ ደግሞ አንድ ሰው በምስጥር በፍቅር የሚያዝበት ነው። ኤሮስ ማለት ፊሊያ አንድ ሰው በምስጥር በፍቅር ሲያዝ የሚሄድበት መንገድ አያውቅም። አጋፔ ደግሞ የመስቀል ላይ ፍቅር የኢየሱስ ክርስቶስ ራሱ ፍቅር የሆነው ክርስቶስ ፍቅሩን የገለጠበት የመስቀል ላይ ፍቅር ፊላ ደግሞ በክርስቶስ የሚገኙ የወንድማማች ፍቅር፣ የእግዚአብሔር ቤተሰቦች ፍቅር፣ የጎረቤት ፍቅር ይሄ ፊላ ይባላል። በአጠቃላይ ስለ ፍቅር በአጠቃላይ በመጽሐፍ ቅዱስ ውስጥ ሰባት መቶ አምሳ አንድ ጊዜ ተጠቅሷል። ቶፒክ ወይም ስለ ፍቅር የሚናገር ብቻ ቶፒኩ ቶፒኩ ሰባቱ 712 ጊዜ ተጠቅሷል። ኦል ቴስታሜንት ወይም ወይንም በአ በብሉይ ኪዳን ደግሞ 435 ጊዜ ተጠቅሷል። በኒው ቴስታሜንት በአዲስ ኪዳን ደግሞ 316 ጊዜ ተጠቅሷል። እና በአጠቃላይ በመጽሐፍ ቅዱሳችን ውስጥ ፍቅር ምን ያህል ትልቁን ቦታ እንዲያዘ ይህን ያህል ካየን የዛሬ መልክቴ ማጠንክረው አጋቤ ፍቅር ነው። አጋፔ ፍቅር ከፍቅር ከፍ ያለ ደረጃ ከፍቅር ሁሉ ከፍ ያለ ደረጃ፣ ጌታ ለእኛ ያለ ቅድመ ሁኔታ ለዘላለማዊ የሆነው ፍቅሩን በገለጸበት በአጋፔ ፍቅሩ እንዴት እንደወደደን። አጋፔ ምንም ኮንዲሽናል አይደለም። ምንም ነገር የለም። አንኮንዲሽናል ምንም ነገር መሰረት አንድ ሰው የጣለ መሰረት ወይም ከኛ የሆነ ነገር አንድም ነገር የለም። ለሰው ዘር ሁሉ ዮሐንስ ወንጌል ምዕራፍ 3 16 ላይ እንዲሁ ዓለምን ወዶአልና፣ እንዲሁ ክርስቶስ፣ እንዲሁ ለሰው ዘር ሁሉ፣ ለዓለም ሁሉ፣ ለመጩ፣ ለጥቁሩ፣ ለአጭር፣ ለረዥሙ፣ ለትልቅ ትንሽ፣ ለሀብታም፣ ለዲያ በዛር ለሁሉም የገለጸበት ፍቅር አጋፔ ፍቅር ይባላል። ትርጉሙ የእግዚአብሔር ፍቅር ለሰው ልጆች ይባላል። የእግዚአብሔር ፍቅር ለሰው ልጆች በኢሞሽን ኦር ፊሊንግ ላይ ምንም ከመጠበቅ ጋር የተያዘ አይደለም። መሰረቱ ሴልፍሌስ ምክንያቱም ምንም ከመጠበቅ ጋር አይደለም። እግዚአብሔር እንዲሁ የወደደ እንዲሁ በቃ እንዲሁ ያፈቀረ የሰው ልጅ ሲወድቅ ከእጁ ወድቆ ሲሰበር፣ እኔን ብሎ ሮጦ ያነሳበት። ከእጁ ወደቀ፣ አዳም ከእጁ ወደቀ፣ አዳምና የዋን ከእጁ ወደቀ ከዛ እኔ ብሎ ሮጦ አላስቀር አንተ በይትክበት አለግ አላስቀርም ብሎ ልጁን ኢየሱስ ክርስቶስ ሰጥቶ የወደደ ፍቅር ፊልም የሌላው ወይንም አንድ የሆነ ነገር በሆነ መነሳሳት አይደለም እንዲሁ ነው የወደደ እግዚአብሔር ለዘላለም እየተባረከ ይሆናል ዋጋ ከመክፈል ጋር ወይም ዕዳችንን ከመክፈል ጋር ጣልቃ መግባት ጋር ዋስ ዋስ ከመሆን ጋር የሚገለጽ ፍቅር። ዋስ ዋስ ሆኖ አንድ ሰው ለዋስ ስትጠይቁ ሚያምናችሁና ሚወዳችሁ ወይም የሚያውቃችሁ ሰው ሲሆን ነው ዋስ የሚሆነው። አይሆንም ሌላ ምክንያቱም ይፈራ እግዚአብሔር የእኛ ማንነት የኃጢአት ማንነት ነው፣ የበደል ማንነት ነው፣ የክፋት የአመፅ ማንነት ነው፣ የመውደቅ ማንነት ነው። ግን ያንን አርፎ ባሶ ጠበቃ ልጁን ኢየሱስ ክርስቶስን ጠበቃ አርጎ አቆመልን እና ይህ ፍቅር አንኮንዲሽናል ፍቅር ይባላል። ለሌሎች ደስታ

ብ እግዚአብሔር ራሱ ፍቅር። ቅድም የሰማሁት መዝሙር እዚህ ጋር ይሰማ ነበረ፣ ፍቅር ወዴት ወረደ? ፍቅር ወረደና ውሃ አጠገብ ፈርታ በስድስት ሰዓት ነው የሄደችው ሰው። ፍቅር ግን ሄደ፣ ተራምዶ ሄደ። ማን ፍቅር እግዚአብሔር ለዘላለም እየተባረከ ይህ ፍቅር ቃና ዘገሊላ ሰርግ ቤት ገባ። ተቀርቷላ ስሙ ይባላል። ከዛ አልፏል፣ ኤብሪቲን አልፏል ግን ተጋብዟል። ፍቅር ውሃን ወይነተቻ። ይህ ፍቅር የማያደርገው የለም። በጣም ደስ ብሎኝ በቃ ብዙዎች ከተጋቡ በኋላ ቢሆን ከተጫጩ በኋላ ፍቅር ይላሉ አይደል? አንድ ቀንታ አንድ ነገር ሲሆን አንድ ጊዜ አንዱ በጣም ፍቅር ፍቅር ፍቅር እያለ እንዲህ ይሄደች ሲትደናቀፍ ፍቅር ለምን አልቀጠሉ? ፍቅር ይላል ፍቅር ነው ሙሸት ፍቅር ሀኔ ይላል። ይህ ፍቅር ግን ለዘላለም የሚሸከም ፍቅር፣ ለዘላለም መሀሪ ፍቅር፣ ጨር ፍቅር ፍቅሩ ንሱ ፍቅር ራሱ ፍቅር ስለሆነ በፍቅር ነው ወደ ተሰበርክበት ዘልቆ ሚጋው፣ ወደ ተንገዳገድክበት ሚጋው፣ ወደ ታመምክበት ሚጋው ወደ አጠበት ወደ ተሰቃየበት ገቡ። ስሙ ለዘላለም የተባረከ ራሱ እግዚአብሔር ነው። ፍቅር ማለት ካል ይህ ፍቅር ማነው? ታጋሽ ነው። ታጋሾች ያደርጋል ሜ ገላትያ ምዕራፍ አምስአውርፍ ላይ ስሊመለከት የስጋና የመንፈስ ፍሬዎች አሉ እዛ ውስጥ ፍቅር ሚና ተጫውቷል። ይህ ፍቅር ማነው? ታጋሽ ነው እንዲሆነ ታጋሾች ያለ በዚህ ጊዜ ተገቢ ያልሆነውን ነገር እንዳን እንዳናደርግ ይጠብቀናል። እሱ አያደርግም። ማጻድቅ ስለ ወዳጆቹ ብቻ ራስ ወዳጆች ብቻ እንዳንሆን ለሌሎች የሚኖር ሕይወት ወይም በእውነት የሚኖር ሕይወት ይሰጥናል። በፌት የሚኖር ሕይወት አይደለም፤ በእውነት የሚኖር ሕይወት ይሰጠናል። በእውነት እንድንወድ በቃ በነበ እውነት እንድንወድ በእውነት እንድንሸከም ይህ ፍቅር ይረዳል። እንዳይበሳችን ያመ እሱም በእኛ በደንብ ለበእኛ አይበሳችን ይቅር በጣም ቆሻሻሽ ወርቅ ዘቦ አጠበሰው አሜን። ማን ያደርጋል ፍቅር? እስኪ ኢየሱስ ፍቅር በለው። የኔ ፍቅር በደል አይቆጥርም። በደል እንዳለ ቆጥር ደግሞ ያደርገው ይረዳ። በደንን አይቆጥርም። በደንን ብቆጥር አዳምን ከዛ ውድቀቱ ውስጥ አውጥቶ ልጁን ቤታ ኢየሱስ ክርስቶስን በድንግል ማርያም አልፎ መቶ በም ጥ እኛ በህይወት እንድኖር ይንናገኛለ አ እና በ ትልቅ ነገር ወይም ከእውነት ጋር እንጂ በዓመፅ ደስ አይለው፣ በዓመፅ ደስ አይለው። እኛም ዓመፀኞች እንዳንሆን ይረዳናል። እኛን በዚህ ህይወት ይሞላናል። ደግሞ ያምናል፣ አይጠራጠር፣ ተስፋ ያደርጋል፣ ሁል ጊዜ ጸንቶ ይቆም። ይህ ሁሉ በገላትያ ምዕራፍ አምስት ከሀሁለት ስታርጉ አለ። ያምናል፣ አይጠራጠር። አንተን ያምናል አንቺ ሊያምንሻ፣ እኔ ያምን እንድማያምነን። ግን ደግሞ እግዚአብሔር ረስቶናል ብለን እንድማያምነን ነው የምናስበው። እንጠራጠራለን፣ እንጠራጠራለን እሱ ግን አይጠራጠርም። ያውቀናል በ እነዚህን ትእዛዞች ልንኖር ዘንድ ልንሰለህና ልንተጋ ይገባናል። ምክንያቱም የተከፈለልን የፍቅር ዋጋ ማንም የማይከፍል ነውና፣ ስለዚህ አንደኛ ፍቅር ትእዛዝ። አሜን። በፍቅሬ ኑር ያለው አንደኛ ፍቅር ትእዛዝ። እስቲ አንደዛ ቶሎ ብሎ ዳውት

እንዴ ጥለኛ አትሁን፣ አባቲ ጥለኛ አታርገው። ጥለኛ አይደለም፣ እኔ ጥለኛ አይደለም ማድረግ የለብኝ። አባቲ ጥል ነው አይወድ፣ በፍጹም ነፍስ ይላል፣ በፍጹም አሳብ። ዛሬ ጸሎቶቻችን ይጣሩ። አሜን አሜን። ጸሎቶቻችን ይጣሩ። ዞር፣ ከሰው ላይ ዞር

ፊተኞቹ ኋለኞቹ ኋለኞች ፊተኞች የሚሆኑት የሚላል እና፣ በግንዱ ላይ ካልተጣበቀ በእሳት እንደሚቃጠል ወይም እንደሚጣል ቅርንጫፍ እንሆናለን። ለምን ግንዱ ማነው? ፍቅር ግንዱ ፍቅር፣ እምነት፣ ፍቅር፣ ተስፋ ሶስቱ ጸንተው ይኖራል። ሊሳል ትንቢት ይሻል ፍቅር ሳት ወደ ሚኖር ወደዛ ነው መጠጋት ያለብን። አሁን ገለል ማለት ነው በዚህ በመጨረሻው ዘመን ወደ ፍቅር መጠጋፍ፣ የትኛውንም ነገር፣ የትኛውንም ጥያቄ ወግድ ማለት እናት ጡቷ ለልጅ ወተትን እንደሚያስተላልፍ ይህ ፍቅር ያስተላለፈው ነገር ውስጣችን ላይ አይገባምና ቅርንጫፉ ሌላ ነው፣ ወደ እሳት ይሄዳል ሌላ ከግንዱ ውሃን ጠጥቶ ያደገው ቅርንጫፍ የግንዱን የግንዱን ሀሳብ ነው ይዞ ያለው፣ የግንዱን እውነት ነው ሚያፈራ ከግንዱ ጋር ከሌለ ግን ዋቃ። ስለዚህ ወደ ፍቅር ወደዚህ ግንድ ካልተጣበቅን ከዚህ ስር የፈጣነውን እውነት እያወራን እየጸለይን እየተገበረን በሀይል በፍጹም ሀሳብ በፍጹም ልብ ካልተዋደድን የእግዚአብሔር መንግሥት የለ። አንዴ እኛ ጋር ሙሉና የሚባል ወንጌላዊ ያለ እንደዚህ የእግዚአብሔር መንግሥት ጉዳይ ቃል ደግሞ ወደ እስኪ፣ የእግዚአብሔር መንግሥት ጉዳይ ቃል ቃል ቃል አይደለም፣ እንዲህ እንደምናወራ አይደለም፣ እንዲህ ተሰብስበን እንደምንለያዩ አይደለም እኮ። በቤትም አለች የእግዚአብሔር መንግሥት በስራ ቦታ አለች፣ ከወገን ጋር አለ፣ ከሴት ከወንድ ጋር መስሪያ ቤት ላይ በዘር በጎሳ በየትኛውም ገመድ ስንጠላለፍ በዚያ ማዕከል አለች የእግዚአብሔር መንግሥት ትጠይቀ ማለች ከመንግስቱ ወጣ አልልና ከእግዚአብሔር መንግሥት ጋር አይደለም ነው። ስለዚህ ዛሬ እግዚአብሔር በእውነት ይርዳ። ቁጥር ዘጠኝ ስናነብ አብ እንደወደደኝ ሁሉ እኔም ወደዷችሁ፣ በፍቅሬ ኑ። ትእዛዝ አለቅ። አብ ወዶት አብ ወዶት ከየት አወረደው ከክብሩ ወደ አወረደው ኢየሱስ ክብሩ ስለት አብ እንደወደደ እንደወደደ አሁን አብ እሱን እንደወደደ እሱ ደግሞ ምን አደረገ? ወደት ውሃችሁ ስል ምን አደረገ? ተግባር በፍቅሩ እና በፍቅሬ ጨርሻለ። የአብንና የወልድን ፍቅር ነው እያሳየ ያለው። ምክንያቱም የአብን የፍቅር ፍሬ ወልድ ደግሞ ፍሬ እንዳፈራ የአብ የፍቅር ፍሬ በወልድ ላይ ፍሬ ነበር። አብ ወ ወድጃቸዋለሁ ማለቱ በፍቅሩና በፍቅሬ ወዶኛል ማለት ወዶኛል ወድጃቸዋለ ማለቱ የአብንን የራሱንን ተግባራዊ አድርጎ ያሳያል። ቁጥር 16 ላይ እኔ መረጥዋችሁ እንጂ እናንተ አልመረጣችሁም ፍሬ እንዲኖራችሁና እንድታፈሩ ሾሚዋችሁ ይላል። በበደልና በኃጢአት ሙታን በነበርንበት በደምብ ተለውስን ባለንበት ይህን ዋጋ የከፈለልን ጌታ ለዘላለም ይባላል። ሁለተኛውን ብቻ አንዱ ቤታዋለሁ ሁለተኛ ህይወት ነው። ፍቅር ህይወት ነው። አሜን። የክርስቶስን ደስታ ሙሉ የሚያደርግ ህይወት ነው። እኔና አንተ አንቺ በዚህ ፍቅር ስንኖር የክርስቶስ ደስታ ሙሉ ይሆናል። ደስታዬ ይላል ደስታ ይፈስሙል። ፍቅር ምንድነው? አንደኛ ትዕዛዝ፣ ሁለተኛ ህይወት፣ ሶስተኛውን አልናገርም። ህይወት አልፎ የተሰጠበት ፍቅር። ኢየሱስ የተከታዮቹን እግር ሲያደር ካላጠፍ ከመንግስቴ ጋር ሆኑ ወድጄ ነው፣ ስለወደድኩኝ ነው የኔ ስለሆን ማድረግ አለ ማኢድ አብሪ ኳክበላ አለ ጴጥሮስ ለምን የአብል ፍቅር ወይም ፈቃድ ለመፈጸም ወደምድር ወዶ የመጣበት የአገልጋይነት ፍቅር ተግባር ነው፣ ስሙ ይባላል። ኢየሱስ የአባቱን ትእዛዝ በሙሉ ደስታ እንደፈጸመ ለእኛም ዛሬ ትእዛዝ ነው። ቀን በቀን የምንኖረው ህይወት ነው። ቀን በቀን ያን ጊዜ እግዚአብሔርን ደስታ ሙሉ እናደርጋለን። እስከ መጨረሻም በእምነት፣ በተስፋ፣ በፍቅር ጽንበን እንቆማለን። በዚህ ያፈረናው ፍሬ በምድር በሰማይ ይጠበቃል። አሜን። ትዕዛዝ ነው ህይወት ይህንን ትዕዛዝ ተቀብለና ህይወት ነው እንኖራለን። አንዳንድ ጊዜ

እንድንወድ እግዚአብሔር ይረዳ። ይህ ይህ ሲዘጋጅን ውስጤን በጣም ሰርቶኛ። ፍቅር ትልቅ ነገር ነው። አንድ የምስራች ደግሞ ሲጸላይ የቆየ ነገር ነበረ። በአባብ እኛ ቤት ሰ ነበረ በጣም እኛ ቤት በጣም ሞት እንዳይመጣ ሞት እንዳይመጣ ብለን ቤተሰብ የጸለይበት ነው። አንድ ወንድም አለ። በጣም ኃይለኛ ነው። በጣም ኃይለኛ ነው። ማንንም አይሰማ። ከዛ እየጸለየኝ ኖረና በጣም በዛ መሀል ግን አንድ የሚናገረው ነገር አለ። እኛ ቤት እሷን እንዳትነኩ ይላል። እኔ እንዳትነኩ፣ ሕይወትን ሞትንም ታመጣለች። እሷን የምፈራው አልናገርም፣ ጸንያለሁ፣ አልናገር፣ ጸንያለሁ። ተው ተው ከዛ

ከዛ በጣም የሚገርም እርከነ የሆነው እግዚአብሔር ይመስል አረጋግጥ፣ በምን ታረጋግጥልኝ? ያለህ ይህን መልክት በምንድን ነው የምታረጋግጥልኝ ነበር በምን ታረጋግጥልኝ? ኦኬ ፍቅር ኢየሱስ ነው። ፍቅር በምን ታረጋግጥልኛለህ? ትልቅ ከተራራ ድሮ ባባ ነገር ያለው ድሮ ከተራራ ደም ሲፈስ በስቴጅ ሰዎችን አስቀምጦ አሳይቶ ይነባል። በዚህ ጊዜ ደግሞ ይህንን መልእክት ሲሰጠኝ ከተራራ